በነቢያት አንደበት በሕያው ቃል ያነስካት በሰማዕታት ደም በሕያው ምስክር ያቆምካት በሐዋርያት አንደበት በስምህ ያወጭካት በጻድቃን ጸሎት በረዴት ያከበርካት ቅድስት ተብላ እንድትጠራ ቅድስናዋን የፈቀድክ ንጽሕት ተብላ እንድትፈራ ንጽሕናዋን የወሰንክ አምልኮቷን አትመህ ሥርዓቷን አቅንተህ በያው ቃልህ ታጥራ በቅዱስን ከብራ በአንድ በቷ ቀንቅና በአስተብርኮቷ ተማጥና ቅድስት ቤተ ክርስቲያን በልደቷ ታከብረሃለች ማኅደረ መለኮት በእሌቷ ታወድሰሃለች። ተራሮች ገና ኮረብቶች ሳይቆሙ ሐመልማራት በየመልካቸው ሳይለመልሙ የአየራት ርዝመት ሳይመተር የከዋክብት ዑደት ሳይቀመር የነፋሳት ኃይል ሳይተነፍስ ብልጭልጭታ በሰማይ ሳይመላለስ ነጎድጓዳት ሳይሰሙ መባረቅ ሳያስገመግሙ ለአነዋውን ወሰን የሌለ ጥንታዊ ለአኳኋን መድረሻ የሌለው ሰማያዊ ዘመን የማይቆጠርልህ ጥንታዊ አካል ዓመታት የማይነገሩልህ ጥንታዊ ኃይል ወራት እለታት ለማይተነተኑልህ ጥንታዊ ህይወት ቀናት ሳታት የማይቆጠሩልህ ጥንታዊ መለኮት ለውርዝውና ማርጀት የሌለብህ ለኃይል ጽናት ደቃድም የማይነገርብህ ለመልክህ ጥፋት ፍቃት የማይገባ ለፊት ብርሃን ጸልመት የማይደርስብህ አንተን አምላኳን አክብራ በሰማያዊ ስርዓት ታጥራ በማረጋት ለንና ከብራ ቅድስት ቤተ ክርስቲያን በልደቷ ተከብራለች፣ ቅዱስ ቅዱስ ቅዱስ ብላ ታወድሳለች። በተስፋ እጦት ቃተው የሰለሉ ነፍሶች በመንፈስ ድቀት ዝለው የደቀቱ ህዋሶች መድረሻን ላጡ ውርደት ላቅ ላንበረከካቸው መጠጋን ላጡ ሀቂያት ለሰበራቸው የዛለች ልብ ሕይወት እንድትዘራ የረገበች ግንድ እንድታንሰራራ፣ ጽልመት የዋጣት የአዊት ነፍስ ጸጋህን አታ ተራቅቷ እንዳትፈርስ መጠጊያ ታዛ ወሰን ሠራህላት፣ መድረሻ ጥላ ተስፋ ወጠንክላት። አክባሪ ሕይወት፣ ጥንተ አካል የነፍስ አባቷ የእሷ ኃይል አንተና ምና በአንተ ተማጥና ጉስቅሉና ይታደሳል ርኩሰቷ ይነጻል። አክባሪ ሕይወት አንተ ጰራቅሊጦስ ታከብራት አለ በያውስ ትንፋስ ማያዊ በሆነ በከበረ ደምህ ሕይወት በሚሰጥ በመለኮታዊ ስጋ ላንተ ማደሪያ እንዲሆን በስምህ አነስከው ላንተ ልዩ ሆኖ በስምህ ጠራኸው የሰው ልጅ ከበረ በመንፈስ ቅዱስ ክርስቲያን ተባለ። በያውስ ትንፋስ በቃለ መዳን ተከባ ቅጥሯን አጥራ ስምህን አንግሳ ስምህን ተሸክማ ቃል ኪዳኗን አጥራ የዘላለሟን ቃል ችንክራረን እያሳየች! የደሙን ማተም ተነቀሰ ተነቀሳ ሕይወት እንካቹ እያለች ቅድስቱ ቤተ ክርስቲያን በልገቷ ታረግድላለች። ለወለድካት ላንተ ባንተው ቃል ታወድሳለች። አንተው መርጠ ባከበርከው አንተው ለይተ ባነገስከው ቃላይን አስታጥቀ በመረከው በመንፈስ ፍሬ ልቡን መርመረ በመረስከው ክብርህን እያወጭ ትመሰግናለን። በተናቀው በትንሹ ክብርህን ትገልጣል ግብሯ በምድራዊ ስርዓት ሳይፈርስ ጽናቷ በዓለማዊ ኃይል ሳይደፈርስ በሰማይ ስርዓት በልዩ ሚስጥር አንተው ሰርታት በልልና ሚስጥር በው ክብር አንተ አንጻት ከማረጋት ባለ ባለ ልዩ ምስጋና ካህናተ ሰማይ በእናውቁት በሰማያዊ ቃና ውብ አድርገ ሰራት ልዩ አድርገ ወለድካት ከእሷ የተወለደ የሰው ልጅ እሷን ሳይመስል ከአብራቷ የተከፈለ የሰው ልጅ እሷን ከእሷ ሳይከፈል ጽናት አልባ ሆኖ እንዲሁ እንደዋተተ ባክሎ ይኖሯል እንዲሁ በሀጣት ጭንቅ እየካተተ ሕንፃ ቤተ መቅደስ የሰው ልጅ ሲፈርስ፣ በስም የተጠራው ያንተው የእጅ ስራ ሲፈርስ ክፋት የሌለብህ ቸር፣ ጭካኔ የሌለብህ ህገት፣ ቁጣ የራቀህ ትዕግስተኛ፣ እንቅልፍ የማታውቅ ትጉረኛ መንጻትን አድላት ለረከሰችው ነፍስ፣ ቅድስናን ለግሳት በሌራ ውስጥ ንፋስ መጽናት አቅቶን አላከበርንህ፣ በቃል ታምነን አላመሰገን፣ ልግስናህን አክብረን ለሕግ አልታመን። የድኅነትን መንገድ በምረት አልተጓዝም። መስጠፍ ሲህ የወንክ ኃጢአት ሁሉ የምትፍቅ የሥጋ ፈቃድን ጦር በኃይል ክርን የምታደርቅ የበደልን ሥሯን ነቅለ በፈቃድ የምታደርቅ የቈሰለችውን ነፍስ ተውሰ በተአምር የምታጸድቅ። ናዛዜ የሆንክ በፍጹም ሰላም የምታረጋጋ በዝምታ ኃይል የምትዋጋ ካንተ ብቻ በሚገኝ ልዩ ጸጋ የልብ ወደብ ሆነ የምታረጋጋ መንጽ የሆንክ የንጽህና አባት ያደፈች የረከሰችውን ነፍስ የማትንቃት ሸታለች ብለ ከርፋቷን የማትቆጥር የበደል ጠረኗን በልዩ መዓዛ የምታከብር የምሕረት አባት በፍጹም ይቅርባይ እንባን የምታበስ በደልንም አታይ መጽንዬ የሆንክ ኃያል ብርቱ ፍርሃትን የምትገፍ የምታጽና በብርቱ ስለቱን ፈርተው ግርፋቱን ሰግተው ከታቀደላቸው ክር ወደኋላ እንዳይሉ እንዳይኑ ከመንግሥት ክብር ሰግተው እንዳይዋሉ አጽንተ በደን የምታከበር የዘላለም ቃል በስማቸው የምታስ ይቅር ብለህ በፍጹም አጽናን፣ በያው ስምህ ለዘላለም አድነን። ክርስቲያን ተብለን ስምህን ተሸክመን ከክብር አንነስ። ምረት ያጽና ዘላለማዊ ቃልህ በፍጹም ያቅናን፣ ሸክማችን ይቅለል።